ጥቅምት 4 ጤና ይስጥልኛ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም በአገዛዙ ጦር ላይ ከባድ ጥቃት ተፈጸመ። የፋኖ ኃይሎች በአዲስ ቅድም ገብተው በጀመሩት ውጊያ በርካታ አገዛዙ ጦር ሞትና ቆስለኛ ሆነዋል። በዝርዝር እናስደምጣቸዋለን። በጎንደርም ከባድ ትንቅንቅ ተደርጓል። የፋኖ ኃይሎች የብልጽግና ምሽግ ድረስ በመግባት ከባድ የተባለ ውጊያ አድርገዋል። በውጊያውም ድል ቀንቷቸዋል። በዝርዝር እንቃኘዋለን። በጎንደር በሌላ ግንባር ፋኖን ከበባ ውስጥ አስገብቼ ደመሰሳለሁ በሚል የተንቀሳቀሰው የብልጽግና ከፍተኛ የጦር አመራር ከነጦሩ ተደምስሷል። በዝርዝር እንቃኘዋለን። ወዲህ ደግሞ አብይ አህመድ የአላሳደጣ ፋንታም ሊገጥማቸው መሆኑ ተነግሯል። ስለ አዲስ አበባ መጽ መፈንቅለ መንግስት፣ እንዲሁም ስለ ፋኖ ትግል የትኛው ሚዛን ይደፋል በሚል ምሁራን ሙግት መቅጠማቸውም ተነግሯል። የፋኖን ትግል ያጣጣሉ ምሁራን እንዲሁም የአዲስ አበባን ሕዝብ በፈሪነት የፈረጁ ምሁራን ምናሉ የሚለውን ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን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 ቀዳሚው ያደረኩት ዜና ትንታኔ አልፋለው አብይ አህመድን እንዳላሳድ የአዲስ አበባ ህዝብ መንግስት ገልብጦ አያውቅም አይገለብጥምም። ተባለም ከዚህ በኋላ ኮሪደር አንሰራም ሲሉ አዳንቻ ቤ ተናገሩ። በፋኖ ትግል የቀኑ ምሁርነን ባዮች እያላዘኑ ነው። የፋኖ ትግል የገጠር ትግል ነው የሚሉ ምሁራንም ተፈጥረዋል። የአዲስ አበባ ህዝብን በፈሪነት የወነጀሉም ምሁራንም አልጠፉም። እስኪ እያንዳንዱን እንመለከተው። አንዳንድ ምሁርነን ባዮች የፋኖን ትግል ሲያጣጥሉ እየተመለከትናቸው ነው። ትጥቅ ትግል በአሁኑ ዘመን ንብረትና የሰው ህይወት በከፍተኛ ሁኔታ ከመቅጠፍና ከማውደም ውጪም የሚያመጣው ነገር የለም እያሉ ነው። የትጥቅ ትግል ኋላ ቀር ነው ሲሎም ይደመጣሉ እንደ ብርሃኑ ነጋና መሰሎቹ አይነቱም። የፋኖን ትግል የገጠር ትግል እያሉም ለማንቋሸሽ ሲሞክሩ እየተመለከተናቸው ነው። በፋኖ ትግል ቀንተዋል። ፋኖ ቀድሞ 4 ኪሎ ይገባል ከሚል ፍርሃት የመነጨ እንደሆነም ይነገራል። እነሱ እንደሚሉት የአዲስ አበባ ህዝብ ሆ ብሎ ቢወጣም በትንሽ መስዋዕትነት የብልጽግናን መንግስት ማስወገድ ይቻላል ይላሉ። በዚህ ሁለት ዓመት በተለያዩ ሀገራት በህዝባዊ ዓመፅ አምባገንን መንግስታት እየተፈነገሉ ነው። ስሪላንካ፣ ባንግላዴሽ፣ ኔፓል፣ ሰሞኑን ደግሞ በማዳጋስካርና እና በሞሮኮም ህዝባዊ አመጽ እየተደረገ ነው። በአንጎላም አመጽ እየተካሄደ ይገኛል። ከነዚህ አምባገንን መንግስታት መውደቅ ጀርባን የሲአይኤ ቅርንጫፍ እንደሆነ የሚነገርለት አይኤምኤፍ አለ። የፋኖን ትግል የሚቃወሙ ምሁርነን ባዮች እንዲሁም ግለሰቦች የአዲስ አበባ ህዝብ ግልብጥ ብሎ ቢወጣም ብልጽግናን በአንድ ኃይል መገልበጥ ይችላል ሲሉ በሙሉ ልብ ሲናገሩ እየሰማናቸው ነው። ነገር ግን ይህንን የሚያጣጥሩና የአዲስ አበባ ህዝብ መንግስት መገልበጥ እንደማይችል የአዲስ አበባ ህዝብ አቅሙ እንደሌለውና መንግስትም ለዚህ ምቹ እንዳልሆነ ጨካኝ መንግስት እንደሆነ የሚገልጹም አልጠፎም። እነዚህ ምሁራኖች የአዲስ አበባ ህዝብ መንግስት ሲገለብጥ አይተን አናውቅም በማለት ክርክራቸውንና ሙግታቸውን ይጀምራሉ። ከድሮ አንስቶ የአዲስ አበባ ህዝብ ሌሎች መስዋዕትነት ከፍሎ የኢህአዴግን መንግስት የጣሉት አማራ ወጣቶችና የኦሮሞ ወጣቶች ናቸው በማለትም ይናገራሉ። በ1997 ዓ ም የአዲስ አበባ ህዝብ የኢህአዴግን ለመጣል አመፅ አመጾም ነበር ነገር ግን መገልበጥ እንዳልቻለም እነዚህ ምሁራን ይናገራሉ። ጊንጪና ጎንደር በተጀመረ ከባድ ትግል ነው ኢህአዴግ እንዲወድቅ የተደረገው በማለትም ይናገራሉ። በአስር ሺዎች የሚቆጠሩ የአማራና የኦሮሞ ወጣቶችም እንዳለቁ ያስታውሳሉ። በዚህ ጊዜ የአዲስ አበባ ህዝብ ቁጭ ብሎ ተመልክቷል በማለትም የአዲስ ህዝብ ይሆን ይችላሉ በኦሮሞና በአማራ ወጣቶች ትግል አብይ አህመድ አራት ኪሎ እንደገቡ ያስታውሳሉ። የአማራና የኦሮሞ ወጣቶች ለውጥ እንዲመጣ ከአጋዚ ጦር ጋር የተፋለሙ፣ የአዲስ አበባ ህዝብ ድምፅ አጥፍቶም ቁጭ ብሎ እንደነበረም እነዚህ ምሁራን ይናገራሉ። አብይ አራት ኪሎ ሲገቡ የአድግናና ሁን ላይ እየገዘገዙት ያሉት የአማራ ፋኖች ናቸው በማለትም ብልጽግና የሚሸነፈው በአማራ ፋኖ ትግል እንደሆነ ያስረዳሉ። ከትግራይ ጦርነት ያላገገመው ኢኮኖሚ በፋኖ ትግል ምክንያት ደቋል። በኢኮኖሚው መድቀቅ ህዝቡ ቢጎዳም ብልጽግና የመሳሪያ መግዣ አቅም እንዲያጣም አድርጎታል። እንደ ብልጽግና አይነቱ መንግስት የምትጥለው በትጥቅ ትግል ብቻ ነው በማለትም ምሁራኑ ያስረዳሉ። ብልጽግና በጦር ሰራዊቱ ይተማመናል። የጦር ሰራዊቱን አከርካሪውን ከሰበርከው ብልጽግና እሳት እንደነካው ላስቲክ ኮምትር ነው የሚለው በማለትም ጉዳዩን ይተነትኑታል። ሰሞኑ የፋኖ ጥቃት በወሎ ብልጽግናን አኮማትሮታል። የተመታሁት በኤርትራና በህወሓት ነው እስኪል ድረስ እየየው ሲያቀልጠውን ተመልክተናል። እነዚህ ምሁራን ይቀጥሉና የአዲስ አበባ ህዝብ እንዳይታገል ብልጽግና የሚራራ መንግስት አይደለም በማለት ሌላ አመክንዮም ያስቀምጣሉ። በሰላማዊ ትግል በባዶ እጅ እታገላለሁ ብሎ ከወጣም ብልጽግና ስናይፐር ከመተኮስ የሚመለስ አይደለም። በስናይፐር ህዝቡን ቅንድቡን ቅንድቡን እያለ ነው የሚያረግፈው ሲሉም ይናገራሉ። ያኔ ለተቃውሞ የወጣ ህዝብ ጎመን በጤና ሊል ይችላል በማለትም የከተማ ግል አዋጭ እንዳልሆነ ይናገራሉ። ምክንያቱም ብልጽግና ፈሪ ነው በማለት የፈሪ ዱላ በማለት ተረትም ጣል ያደርጋሉ። ህዝቡ ሆ ብሎ ቢወጣ እጅግ በጣም ብዙ ሰው ያልቃል። ሰራዊቱ እንደሆነ የጅል ስብስብ ነው በማለት ምሁራኑ ይናገራሉ። አብይ፣ አድርግ ያለውን የሚያደርግ ነው። ብልጽግና በሰራዊቱ በጣም ይተማመናል። ስለዚህ ሰራዊቱን እያደቡ አከርካሪው መስበር ነው እንጂም የከተማ ትግል እንደ ሌሎቹ አያዋጠም በማለት ይናገራሉ። ማደጋስካር ላይ ህዝቡ ሲያምጽ ወታደሮ ከህዝቡ ጋር ወግነዋል። ኔፓል ላይም እንደዛው። ኢትዮጵያ ውስጥ ግን ህዝቡ ሲያምፅ ከህዝቡ ጋር የሚወግን ወታደር የለም። ስለዚህ የአዲስ አበባ ህዝብ ትግል አያዋጣም ይላሉ። አዋጭ የሚሆነው የትጥቅ ትግል መሆኑን ሶሪያን በማንሳት እንዲህ ያስረዳሉ። ለዚህ ምሳሌ የሚሆኑት የቀድሞ የሶሪያ ፕሬዚዳንት በሽር አላሳድ ናቸው በማለት አንድ ለሚዲያችን አስተያየታቸውን የሰጡ ምሁር ይናገራሉ። የበሽር አላሳድ መንግስትን የሶሪያ ህዝብ በአመፅ ለመጣል ሞክሮ ነበር። ነገር ግን በሽር ጨካኝ መሪ ነበሩና ለተቃውሞ የወጣውን ህዝብ ኮማንዶ ልከው ረፈረፉት። በሺ የሚቆጠሩ ተቃዋሚዎች በአሰቃቂ ሁኔታ ተገደሉ። በሺዎች የሚቆጠሩም በአሰቃቂ ሁኔታ እስር ቤት ውስጥ እያስገቡ በዘግናኝ ሁኔታም ገደሏቸው፣ አሰቃያቸው። ህዝቡም በበሽር አላሳድ ጨካኝነት ተደናግጦ ያረፈበትን ዱላ በማሰብ ድጋሚ ዓመፅ ላለመውጣት ተማምሎ ቤቱ ተቀመጠ። ለልጆቼ ልኑርላቸው ብሎ ፍርሃቱን መረጠ። የዚህ እኔ ነው እንግዲህ የበሽር አላሳድን መንግስት በትጥቅ ትግል ለመጣል ወጣቶች ወደ በረሃ የወረዱት፣ ብዙ ታጣቂዎች ተፈለፈሉ። እርስ በራስ ጭምር የሚዋጉ ተዋጊዎች ተፈጠሩ። በሽር አላሳድ በሩሲያና በኢራን ይደግፋሉ፣ እጅግ ጠንካራ ነበሩ። ተቃዋሚዎች ደግሞ በቱርክ ይደግፋሉ፣ ምዕራባውያኑም በተወሰነ ደረጃም ይደግፏቸዋል። ነገር ግን እነዚህ ተቃዋሚዎች ልክ ፋኖ አሁን አንዳንዴ እንደሚያደርገው እርስ በራሳቸው ጭምር ይታኮሱ ነበር። ታጣቂዎቹ በተናጥ ለመቀጠል መሄዳቸው አላዋጣቸውም። ሶሪያን ከማፈራረስ ውጪ ለውጥ አላመጣላቸውም። ስለዚህ ተማከሩም። አንድ ሆነን የአላሳድ መንግስት እንጣለው ብለው ተስማሙ። የአላሳድ ደጋፊዎች ሩሲያና ኢራን በጦርነት በሰዓቱ ተወጥረውም ነበር። ሩሲያ ከዩክሬን ጋር እየተዋጋች ነበር፣ ኢራን ከእስራኤል ጋር። ለበሽር አላሳድ ወንበር መጽናት ሰፊ ድርሻ ያለው ሄዝቦላ በእስራኤል ተመቶም የተዳከመበት ወቅት ነበር። አላሳድ ብቻውን ነበረም። ተቃዋሚዎቹ ሲያብሩም ከረሙ። ተቃዋሚዎቹ ሲያደቡ ከረሙ። ትብብራቸውን ማጸኑ ይህኔ ነው፣ እንግዲህ ነገር የተለወጠው። የዛሬ ዓመት አካባቢ ከሰሜን እድሊብ የተንደረደሩት የተቃዋሚዎቹ ጦር በቀናት ውስጥ ደማስቆን መቆጣጠር ቻለ። አላሳድም ሚስትና ልጆቹን ይዞ ወደ ሩሲያ ፈረጠጠ። ለእሳቸው ወንበር መጽናት ሲታገሉ የነበሩ የፖለቲካ መሪዎች፣ የጦር መሪዎች፣ የሚዲያ ባለሙያዎች ሚዲያ ላይ ቀሩ። አላሳድ ወደ ሩሲያ ሲፈረጥጡ ለማንም አልተናገሩም ነበር። ከላይ የጠቀስናቸው የአላሳድ መንግስት ሲያጸኑ የነበሩት ካድሪዎችና ባለስልጣናት በተቃዋሚዎች እየታደኑ በታጣ ታጣቂዎቹእና በህዝቡ ተገደሉም ተሰቃዩም። ህዝቡም ተበቀላቸው። ዓለም በሶሪያ ተቃዋሚዎች ተደመመ። በቀናት ውስጥ የአልሳድን መንግስት ድምጥ ማጡን ሲያጠፉት እና ደማስቆን ሲቆጣጠሩ ዓለም በቀጥታ ስርጭት ያይ ነበር። ምሁራኖችም ይቀጥሉና የአብይ አህመድ አወዳደቅ እንደ አልአሳድ እንደሚሆን መተንበይ ቀላል ይላሉ። የአልአሳድን መንግስት የገለበጡት ታጣቂዎች ከሰሜን ሶሪያ እርሊብ ተነስተው ነው የመጡት። አሁን ላይ የአብይን መንግስት በትጥቅ እየገዘገዙት ያሉ ሚኖሩትም ከሰሜን ኢትዮጵያ ነው፣ ፋኖና ቲዲኤፍ። ሰሞኑን የአብይ አህመድ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኖ ጉተሬዝ ፋኖ፣ ቲዲኤፍ፣ ሻዕቢያ ተባብረው እየወጉኝ ነው ሲል አቤቱታም አቅርቧል። ፋኖ አድብቶ መምታት ስራይ ብሎም ይዞታል። ቲዲኤፍ ሲጨመር ደግሞ ምድርቁና እንደሚሆን መገመት አያዳግትም። ሌላው ይሉና ምሁራኖቹም ፋኖ እንደ ሶሪያ ታጣቂዎች ድል ማድረግ የሚፈልግ ከሆነ እንደ ሶሪያ ታጣቂዎች ወደ አንድነት መምጣት አለበት የሶሪያ ታጣቂዎች አላሳድን ለመጣል ዋነኛ ምክንያታቸው አንድ መሆናቸው ነው ቀደም ሲል አንድ ባለመሆናቸው ሀገር ከማፍረስ ውጭ የፈጸሙት ጥቅም የለም ሀገሪቷን አመድ ከማድረግ ውጭ ከማድቀቅ ውጭ የፈጸሙት አንዳችም ነገር የለም አንድ በሆኑ ማግስት ግን አይወድቅም የተባለውን አይነቃነቅም የተባለውን የአልአሳድ መንግስትን ደረመሱት። ስለዚህ አፋሃድና አፋብሃም አንድ ሊሆኑ ይገባል ሲል ምሁሩ ይመክራል። አብይ አህመድ ህዝቡን እየሸነገረም ይገኛል ዛሬ አዳነች አቤ ከዚህ በኋላ የኮሪደር ልማት አንሰራም ብለዋል። የሀገሪቱ ኢኮኖሚ በብልጭልጭ ፕሮጀክትና በጦርነት ተንኮታክቷል። ብልጽግና ከአይኤምኤፍ የተበደረውን ዶላር መመለስም ተስኖታል። አምስት ብር ለማተም ዘጠኝ ብር የሚያስ ፈልገው መንግስት ነው። የዋጋ ግሽበቱ ከሚነገረውም በላይ ሆኗል። አይኤምኤፍ የአብይ አህመድን አስተዳደር እያንኮታኮተውም ይገኛል። ይሄ ደግሞ ለፋኖና ቲዲኤፍ አመች ሁኔታን ፈጥሯል። የአብይን የኮሪደር ልማት የአሜሪካ ውጭ ጉዳይ ሚኒስትር መተቸታቸው አይዘነጋም እና አብይ ኮሪደር አንሰራ የሚበሉ እንጂ ሌላ ህዝቡን የሚያፈናቅሉበት መፍትሄ ማያጡም ብልጽግና የሆነ ነገር ሲል ከጀርባው ብዙ ግትልትል ነገሮች አሉ። ስለዚህ አሁንም ህዝቡ ጥንቃቄ ሊኖረው ይገባል ይችላል ያም ሆነ ይህ ግን መደምደሚያው እንደሚሉት ምሁሮቹም የከተማም ሆነ የፋኖ ትግል አብይን ለመጣል ወሳኝ ነው ነገር ግን ምሁራኑ አዋጭው የፋኖ ትግል ነው አለያም የከተማው ትግል ነው በሚል ለሁለት ተከፍለው እየተከራክሩ ነው እርሶስ ምን ይላሉ ኮመንት ላይ ያስፈሩልን አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ ሰበር ዜና በአዲስ ቅደም ከተማ ዛሬ ከንጋት ጀምሮ በተደረገ ውጊያ 19 አገዛዝ ወታደሮች ሲገደሉ 27 የሚሆኑት መቁሰላቸው ተሰምቷል። በአፋባሀ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃማ ገው ምድር ክፍለ ጦር ስር የሚገኙት 10 አለቃ ኤፍሬም አጥናፉ ብርጌድ አባላት ዛሬ ጥቅምት 4 2018 ዓ ም ከንጋት ጀምሮ አዲስ ቅደም ከተማ ውስጥ በመግባት ባደረጉት የጨበጣ ውጊያ በብልጽግና ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን ሚዲያችን ማለት ዙ ህዝብ ግንኙነት መምሪያ ያገኘው መረጃም ያመለክታል። ከንጋት ጀምሮ እስከ ረፋድ ዘልቋል በተባለው በዚህ ውጊያ በቁጥር 19 አገዛዝ ወታደሮች ሲገደሉ፣ 27 የሚሆኑት ደግሞ ቆስለዋል ያለው እዞም በተጨማሪም 16 የነፍስ ወከፍ ክላሽንኮ መሳሪያ በፋኖ መማረኩንም አረጋግጧል። ማርፈጃውን በተካሄደው ውጊያ በአዲስ ቅደም ከተማ ውስጥ የሚገኙ በአዲስ ቅደም ስላሴ፣ በአባ አይናለም፣ በከብት ገበያና በባታ ቤተክርስቲያን አካባቢ ሽግ የነበሩ የጸረ አማራው ብልጽግና ቡድን ወታደሮች እርምጃ የተወሰደባቸው ናቸው የተባሉ ሲሆን በዚህ ውጊያ ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም የከበዳቸው ቀሪዎቹም የብልጽግና ወታደሮች ሙትና ቁስለኛቸውን ሳያነሱም አድጓሚ ተብሎ ወደሚጠራው ተራራ መፈርጠጣቸውን ሚዲያችን ከእዙ ህዝብ ግንኙነት መምሪያ ለማረጋገጥም ችሏል። ይህ በእንዲህ እንዳለ ዳግማዊ ቴዎድሮስ አምስተኛ ኮር የብልጽግና ወታደራዊ የማዘዣ ቦታ የሆነችውን ደጓማ ከተማን ከበባ ውስጥ በማስገባት ና ላይ የማያዳግም እርምጃም ወሰደ። ከጠዋት 12 ሰዓት ጀምሮ የአፋ ባህ ሰሜን አማራ ቀጠና በላይ ዘለቀ ዝ ዳግማዊ ቴዎድሮስ አምስተኛ ኮር መብረቁ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋኒ የወቤ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ ነቢዩ አሳምነው ብርጌድ ከብልጽግና ምሽግ ድረስ በመግባት የጨበጣ ውጊያ ቦምቡር ወራ ቦምቡር ወራ ድረስ የደረሰ እልህ አስጨራሽ ውጊያም አድርገዋል። በሴጋ በአንበጨራም በአንባ ዙሪያና በደን ጎርሳ ምሽጎች የብልጽግና ኃይል የተቀጠቀጠ ሲሆን ከፍተኛ ቁጥር ያለው የብልጽግና ጥምር ኃይል ሙትና ቁስለኛ ሆነዋል። ከማክሰኝት ደጎማ ና ከአርቢያ ደጎማ በሚወስዱት ሁለት መንገዶች ዝግ በማድረግ ውጊያው የተካሄደ ሲሆን የብልጽግና ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱም ታውቋል። በዚህም ሰበብ ክፉኛ የቆሰሉትን የብልጽግና ኃይል ወደ ከፍተኛ ሕክምና ማድረስ አለመቻላቸውም ተገልጿል። በውጊያው የተገኙት የፋኑ ድሎችን መካከል 15 የብልጽግና ወታደሮች እስከ ወዲያኛው ሲሸኙ 23 ቁስለኛ ሲሆን በአሁኑ ሰዓት በደጎማ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሆነ ታውቋል። ከዚህ ጋር በተያያዘ በትናንትናው ዕለት ጥቅምት 3 2018 ዓም በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦርን ለመበተን ከፍ ሲልም ደግሞ ለመደምሰስ በሚል አቅዶ የመጣው የብልጽግና ኃይል አሳፍረው መመለሳቸውም ታውቋል። ውጊያው ከምንዛሩ አርሴማ እስከ አባይ ደንቅዝ ተኛ ቦታዎችን ያካለለ ሲሆን የብልጽግና ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶም ሊመለስ ችሏል። ከአዘዞ ከአምባ ጊዮርጊስ ከደጎማና ከአርባያት ወጣቱ የመጣው የብልጽግናውን በራስ ጠባቂ ኃይል የዘወትር ግብሩ የሆነውን ሞትና ቁስልኛውን በክንደ ፈርጣሞቹ ፋኖች ተከናንቦ ይህ ዜና እስከተጠናከረበት ጊዜ ድረስ ወደ መጣበት የተመለሰ መሆኑም ታውቋል። በውጊያውም በትናንትና ሁለት ዘጠኝ ሞት ሲሆን ስድስት ቁስልኛም በዚህ ውጊያ ተመዝግበዋል በመጨረሻ አድማጭ ተመልካቾቻችን ከሸዋ ጠቅላይ ግዛት እዝ ቃል አቀባይ አበበ ጋር ቆይታ አድርገናል። አድምጠ ነው እንመለስ። አርበኛ አበበ ሙላት እንደምንሰነበት፣ ወንድማለም ሰሞኑን ከእናንተ እዝ አጠቃላይ አፋድን ጨምሮ ማለት ነው በርካታ ድሮች እየሰማን ነው። በተለይም ደግሞ ትናንትናና ዛሬ በርካታ የቢዋድ ሚልሻ ወደ ፋኖ መቀላቀላቸውን ሰምተናል። ና እንዲሁ አጠቃላይ የሚልሻ ወደ ፋኖ መቀላቀል አስመልክቶ ወይም ከጠራት ካምፕ መውጣታችን አስመልክቶ ብዙ ነገር ማለት ይቻላል እና በዚህ ጉዳይ ላይ ያንተ አስተያየት ምንድን ነው? አመሰግናለሁ ጋዜጠኛ ይርጋ። በቅድሚያ በጣና ሚዲያችሁ ይህንን መረጃ እንዳቀርብ ስለጋበዛችሁኝ በታላቁ የአማራ ሕዝብ እና የአማራ ፋኖ ሕዝብ ድርጅት እንዲሁም በዚህ ትግል ሞላው በላው ፋኖ ሰማዕታት ስም ላቅ ያለ ምስጋናዬን ማቅረብ እወዳለሁ። በመቀጠል ወደ ጠየቅከኝ ጉዳይ ሰልፍ ስርዓቱ በዚህ ሰዓት እየተንኮታኮተ ያለበት ሁኔታ ነው ያለው። በተጨባጭ በበርካታ ቦታዎች ላይ እየፈረሰ ፋኖን እየተቀላቀለ እንዲሁም አይትግሉ በቃ ኛለውም ወደ የቤተሰቡ እየገባ ያለበት ሁኔታ ነው ያለ። በዋናነት እንደውም የሰሞኑን ለበርካታ ጊዜ ትንቅልቅ የተደረገበትን መራቤት ወራጅ ያሬማ አስበብሪያን በብናይም እንኳን ከዚህ በፊትና የመቶ አንደኛ ክፍለ ጦር መሪ የሆነው እነ ማቲያስ ማደቦ እነ ኮሎኔል ነው ጀነራል ኮሎኔል ማቲያስ ማደቦ እነሱ ኃይለኛ ፕሮፓጋንዳና የስልጣን መሻሻ የሚያሳያደርጉት ነበረ። ኤልያስ አበበ የዞኑ ብልጽግና ጽበት ቤት ኃላፊም ጭምር አሁን ግን ወደዛ ስንጠጋ በከፍተኛ ሁኔታ እየተንኮታኮተ ያለበት ሁኔታ ነው ያለ። ያው እንግዲህ የንጓይ ካብ ነው የነሱ ነገር በዋናነት አሁን ትኩረት ማድረግ ያለብን በአማራ ክልል ላይ ያለው የሚኒሻ ሰራዊት ወደ አማራ ፋኖ ሲቀላቀል ትልቅ ያለው ትግል ነው። በአጠቃላይ ወደ ፋኖ መቀላቀሉ አድማ ብተና ሆነ መከላከያ፣ በዋናነት ግን ትልቁ ውጤት ሚኒሻ ወደ ማህበረሰቡ እየተሰቃየ ያለው እየተገደለ ያለው ጭፍጨፋ የዘር ጭፍጨፋ እየተካሄደበት ያለውን ማህበረሰቡን አይ አሃኖ ጋም ብሎ መውጣቱ ትልቅ ትልቅ ይበል የሚያሰኙ ውጤት ነው እና በዋናነት ስርዓቱ መከላከያ ሰራዊትን ሲያስገባ ምርኩዝ አድርጎ የሚያስገባው ሚሊሻውን ነው። ይታወቃል ከዚህ በፊት በተለያዩ መድረኮች ላይ እነ ሽመልስ አብዲሳ የኦህዴዱ እነ ሽመልስ አብዲሳን ጨምሮ አማራውን እርስበርስ አባልተነዋ እርስበርስ ነው እርስ በርስ እያዋግጋኑ ነው እርስ በርስ እያጫረስ ነው ሆኖ በየመ ሲለፈልፉ ቆይተዋል። ሲለፈልፉ የሚታይ ይስተዋላል። ይሄ ደግሞ ልክ ናቸው፣ አማራውን ከአማራው እርስ በርስ እያጫረሱት ይገኛሉ። ይህንም በመገንዘብ እንግዲህ ስርአቱ መከላከያ ሰራዊት ወደ አማራ ክልል ሲያስገባ በዋናነት ትልቁ ምርኩዙ ሚሻና አድማ ብተና ነው በተለይ በተለይ ግን ግንባር ቀደም ሆኖ የአንበሳውን ድርሻ ወስደው ሚኒሻ ለመከላከያ ትልቁ ምርኩዝ መንገድ መሪው በተኩስም ቢሆን ያው አማራ በመሆናቸው ስነ ልቦና ከመከላከያው የተሻለ የተኩስ ስነ ልቦና ያላቸው ሚኒሻዎች ናቸው እንደው በዋናነት ግን የፋኖን ያክል የተኩስ የስነ ልቦና የበላይነት ያለው የለም በዚህ ምድር ላይ በዋናነት ከዛ ቀጥሎ ሚኒሻው በደምም አማራ ስለሆኑ በተኩስ ከመከላከያ የተሻሉ ናቸው ተብለው ስለሚታሰቡ በየኮሪደሩ በየመሽጉ ላይ ከፊት የሚጥደው ሚኒሻውን ነው። አብዛኛው አማራ ክልል ላይ ያለ ሚኒሻ የሞት ሰለባ መሆኗን ይታወቃል። ከዚህ አንጻር አሁን ስርዓቱን የስርዓቱን መበስበስ የስርዓቱን መንኮታኮት በተለያዩ ቦታዎች ላይ በተለያዩ ቀጠናዎች ላይ ከበባው መግባቱን ሲያዩ ሚኒሻው ከየካምፑ ከየተጠረነፈበት ካምፑ እያመለጠ በቲም በጋንታ የሆነ ሆነ የአማራ ፋኖ ሰሜን ሸዋ ጠቅላይ ግዛት ክፍለ ጦሮች በየሚንቀሳቀሱበት በተለያዩ አካባቢዎች እየተቀላቀሉ ይገኛል። በተለይ በተለይ ግን መራቢት አውራጃ ላይ ከመቶ በላይ የሚቆጠሩ ሚኒሻ አባላት ውቀው በጣም ሲከብዳቸው ይሄም ማኝ ያልቻለ ውጊያ መከላከያው ሊያቆመ ነው ወይ ብለው ወደ ጀግናው አሳምዲ ሲሆን ኮራሴ ከት ክፍለ ጦር ተቀላቅለዋል። አሁንም በመቀላቀል ላይ የሚገኙ አሉ። በተለይ ሬማ ከተማ ዙሪያውን በአራት በአምስት አቅጣጫ ግንባር ከፍተን እየተፋለም ያለንበት ሁኔታ ነው ያለ። ከተማዋን ከበባ ውስጥ አስገብተናታል። ከሌሎች ቦታዎች ላይ ከመራቢት የአለም ከተማ ከሚዲያ መራኛ እንደዚሁ ከግሸራቤው ጨምሮ ኃይል አስገብቷል። ነገር ግን ሲያስገቡት ሰራዊቶች መሀል ላይ ገብቶ በከበባ ውስጥ የሚገኝ መከላከያ ሰራዊት እና አንዳንድ ለሆዱ የናደረ እንቁላል ቀቃይ ከማይጠፋም አድማ የምተና በተመሳሳይ ይሄ ደግሞ በየዘመናቱ ያለ የባንዳነት ምግባር ስለሆነ እነሱ ያው የጥይት ራት ከመሆን ምንም የሚፈይዱት ፋይዳ እንደሌለ ይታወቃል። በዋናነት ግን ጉልቻ ታሪካ ያዩሩ ቶታ ነው። በርካታ ኃይል ተጨማሪ ኃይል ቢያስገባም ቅሉ ጀግናው ሰራዊታችን በተለያዩ ግንባር ከፍቶ ሽምቁንም መደበኛ ውጊያውንም ሆነ ሌሎች የደፈጣ ጥቃቶችን በማድረግ ረገድ ያም በሳውን ድርሻ ውስጥ ከዚህ በፊት በጠላት ላይ ከፍተኛ የሆነ ኪሳራ ሲያደርስ መቆየቱ ይታወሳል። እና አሁንም በተጨባጭም የምነግርህ እነ ማትያስ ማደቦ እና ኤልያስ አበበ ሲፎክበት የነበረ መርሃቤት አውራጃ አሁን በከፍተኛ ሁኔታ የሥርዓቱን ከበባ ውስጥ መግባት እያዩ ሰራዊቱ እየከዳ በየማሽላ ውስጥ እየገባ ወደየቤተሰቡ እየተቀላቀለ ያለበት ሁኔታ ነው ያለ።